ዋይ፣ ዋይ ተለያየ ነው ያስበላል። የሄሉና የያብ ስራ ነገር ማለት ነው። በጣም ያሳዝናል እየተፈጠሩ ያሉት ነገሮችና እኔም እኔ አዝኛለሁ፣ ከፍቶኛል። ቤተሰብዬ እንዴት ናችሁልኝ? ደህና ናቸው። የሁሉ ሰላም ነው። ሰላምና ፍቅር ብዝትርፍ ይበላችሁ። ቪዲዮ ላይክ ላይክ እያደረጋችሁ ቤተሰብ ያልሆናችሁም ደግሞ ቤተሰብ ሆኖ ሐሳብ አስተያየት ካላችሁም አስቀምጡልኝ እና በራሴ ከፍቶኛል ማለት ነው። የደረሰብኝ ነገር አለ በሚያሳዝን ሁኔታ እንግዲህ። ያብስራ ስራ በጣም ነበር የተናደደው። እውነት ያሳዝናል። ስሜቱ በጣም ነበር የሚጋባው። እንደዛ ሲበሳጭ ሲናደድ፣ ምናምን ስታዩት እንደዛ ሲያለቅስ ወንድ ልጅ ቆረጠ እንጂ ወንድ ልጅ አለቀሰ አይባልም። መቼስ አለቀሰ እኮ እሯ አንተ፣ የልጅ ፍቅር ግን ይህን ያክል ነው ያለህ። እንዲ ያብ ስራ በጣም ምርጥ አባት ምርጥ አባት ከመጀመሪያው ምርጥ አባት እንደሚሆን እኔ ገምቼ ነበረ። ያኔ ሄሉ ጋ ሲሄድ እሷን ያለምንም ጥርጥር ነበር ያመናት። የታለ ወረቀቱ አሳይኝ ውጤትሽን ኔቸክ ተደረጊ እንኳን አላላትም። በቃሏ ብቻ ነበር ያመናት። እድሜ ለልዩ ልዩ የስራሽ ኔስጥሽ ሁሌም በቃ እንዳመሰቃቀልሽ ነገር ምን ይሻልሻል። እና ቤተሰብ ቅድሜ የኔን ነገር ልንገራችሁማ በተለይ ዩቲዩበሮች የምታዳምጡኝ ካላችሁ ተጠንቀቁ። ማለት ከአንድ ስልክ ከሆነ የዩቲዩብ ቻናላችሁ የሚሉ ወረቀት እንግዲህ የያዘውን እንደማይለቅ ታቃላችሁ። ከቻላችሁ ከወረቀት ላይ ካልሆነ ደግሞ ላፕቶፕ ላይ፣ ሌላም ስልክ ካላችሁ እንደዛ አስተላልፉት ማለት ነው። እኔ እንደዛ በነሄዱ ቸኩዬ ቪዲዮ ልሰራ ስንጦሎጦል ስልክ ንክት አደረኩት፣ ላይነሳ ዳይል ነው የሆነው። በቃ ላይነሳ። እዛ ስልክ ስንት ፔጅ አለ? አሁን ስንት ፔጅ አለ? ወይኔ ጉዴ ፈላ። በተለይ ደግሞ ስልክ ሴብ ያደረግኩት የማላቀው ስልክ ማለት ነው በቃሌ። ደግሞ የቆጨኝ አሁን እንትኔ ነው እኮ ይሄ ፌስቡክ ማለት ነው። ኢሜሉ ጠፍቶብኛል እና እንዴት ነው ልመልሰው የምችለው? ኦማይ ጉድነስ እኔ አላቅም ብቻ በጣም ተናድጃለሁ። ቤተሰብ ታውቃላችሁ፣ ስልክ እንደሆነ ልጅ ማለት ነው በዚህ ሰዓት ላይ እና ቀድመ ጥንቃቄ አድርጉ። ለእኛ ነው የሚጠቅመን ቀድሞ መጠንቀቁና፣ እኔ ፈጣሪ ሲረዳኝ ያው ወደዚህኛው አስተላልፌ ነው ስልክ ገዝቼ ነበር ግን እየተጠቀምኩት አልነበርም ግን ደግሞ ፈጣሪ ሲረዳኝ አንድ ቀን ብድር ጋርጌ ህኛውን ቻናልን ከዚህኛው ስልኬ ቆጭ አደረግኩት። ለዛ ነው ይኸው አስራ ስድስት ሺህ ቤተሰቦቼን ያገኘኋችሁ በዚህ እንጂ ጠፍታችሁብኝ ነበር። ነበረ እዛ ውስጥ ያለውን ጉድማ ተውትስ፣ ስንት ነገር አለው። ወይኔ ወይኔ ተበልቻለውኝ። እና እንግዲህ ያው ያብ ስራ እንደነገርኳቸው አሳዝኖኛል። እንደ ሰው እንደዛ ሳይው በጣም ነበር ያዘንኩት ማለት ነው ስሜቱ በጣም ስለተጎዳ። ነገር ግን ነገሩን ሳመዛዝ ነው አሁንም ከሄሉ ሻ የሚጠርስ ነገር የለም ውዶችዬ፣ ከሄሉ ሻ ጉዳት አይበልጥም። ምክንያቱም ያብ ስራ ዛሬ ብናደን ነገ ይሽራል። ታውቃላችሁ አደለ? ከልዩም ጋር ከሄደ ልዩ ልጅ ትወልድለታለች። ሄሉ ጋር ስትመጡ ደግሞ በጣም ብዙ ነገሮች አሁን ላይ ደግሞ ያጣቻቸው ነገሮች አሉ ማለት ነው። እንዴ ያልጠበኩት ነገር ነው የተፈጠረው እኮ ሄሉ ከመጀመሪያ እርጉዝ ነኝ ብላ ስትመጣ አላመናትም ነበር እንዳላረገዘች አላመንም። ይኸው ዶክተር ሂዳ ስታረጋግጥ አላረገዘችም ተባለች ማለት ነው። ይሄ ሁሉ እንግዲህ እሱን ለመሳብ ያደረገችው ነገር ነው። ስለዚህ የያብና የሄሉ ነገር ሲመዛዘን የሄሉ ጉዳት ይበልጣል የምላችሁ ወድጄ አደለም። በዚህ ሰዓት ላይ ክብረ ንጽህናዋን አታለች፣ ልቧንም ሁሉን ነገሯን፣ አካሏን አሳልፋ ሰጥተዋለች። ይሄ ልጅ ግን ሂዷል። ስለዚህ ከባድ ጉዳት ደርሶባታል። ምንድን ነው ቀዝቃዛ በቀል ይባላል። ይሄ እንግዲህ ሄሉሻ ሁለት ልብ ሆና ነው ይሄን ነገር የጀመረችው። አንደኛ ወይ ውሸቱን ሲያቅ ማለት ያረገዝኩት ልጅ እንደሌለ ሲያውቅ የሆነ የሚወደኝ ከሆነ የሚያፈቅረኝ ከሆነ ከኔ ጋር ይቀራል ይቅርታ አድርጎልኝ ከኔ ጋር ይቀራል ብላ አስባ ነበረ። ሌላኛውም ደግሞ የማይወደኝ ከሆነ ይሄዳል ጥሎኛ አይነት ነገር ነው በቃ። ያሳየው አሁን ያብ ስራ እንደዛ ነው። ለትንሽ እንኳን መረዳት አልፈለገም። በእርግጥ በዛ ስሜት ሆኖ ለምን አትረዳትም ማለት አልችልም። ሰው ተናዶ እራሱን እንኳን መዳመጥ በሚያቀትበት ሰዓት እንኳን ሰውን ሊያዳምጥ ማለት ነው እና ግን ደግሞ ቆም ብሎ ካሰበበት ሄሉ ለምን ይሄን ነገር እንዳደረገች መቼም የማገናዘብ ጭንቅላት አለ ብዬ አስባለሁ። ያብ ስራ አንድ ሴት ልጅ በዚህን ያክል ደረጃ ራሷን ሚዲያ ላይ አዋርዳ ዓለም እያያት ዝቅ አድርጋ ሴት ልጅ የማይገባትን ነገር አድርጋ አንተን ለመሳብ ያደረገችው ነገር እንደሆነ ቆይተህ ሊገባ ይገባል ብዬ አስባለሁ። አንድ ሴት ልጅ በዚህ ያክል ደረጃ የምትራምደው ምን ያክል ለዛ ሰው ፍቅር ቢኖራት ነው የሚለው ግልጽ ነው፣ ከሄሉ ላይ ማለት ነው። ይሄን ስናገር ደግሞ ሄሉ ጥፋተኛ አይደለችም እያልኩ አይደለም። ሄሉ በጣም ነው ያጠፋችው። በውሸት ምንም አይነት ነገር የሚጸና የለም በፍጹም በውሸት ይሄ ህይወት የሚጀመር ነገር የለም እና ማለት እንዴት ሄሉሻ ማለት ለወንድ ብለሽ በዚህ ያክል በዛውም ደግሞ በውሸት ተመርኩዝሽ ፍቅርን ለማጽናት ማለት ይሄ በጣም ትልቅ ስህተት ነው። የፈለገ ብትወጁ የፈለገ ብታፈቅሪ ውስጥ ቢሆንስ ታዲያ እንዴት በዚህን ያክል ደረጃ ተወርጃለሽ? አንቺ ዝቅት ያለሽ እንዴት ብቻ ግን ያው መስዋዕት ከፍላለች። መስዋዕት የከፈለችለት ነገር እንደኔ ቢሳካላት ደስ ይለኝ ነበር። ግን ራሷንም አዋርዳ ራሷንም አሳልፋ ሰታ፣ ክብሯን ሁሉ ነገሯን አሳልፋ ሰታ የተሳካላት ነገር የለም እስቲል ነው እያለቀሰች ነው ያለችው ሄሉ ማለት ነው። ማን ነው የነገሩ ሁሉ ተጎጂ የሆነው? በአጠቃላይ ልዩ አደለችም፣ ያብስራ አደለም፣ ሄሉ ነች። እንደነገርኳችሁ የያብ ስራ አሁን ቢጎዳም ነገ ይድናል። ሄሉ ግን የማታገኘው ተመልሶ ወደ ሷ የማይመጣ ነገር ሂዷል። ልዑል አንድ ሀሳብ አምጥቷል። ጸበል ወስዳታለው ብሏል ማለት ነው። የምር ው ልዑል፣ የጸበል ውሰዳት አሁን ሄሉ እንኳን አይደለም። እንደዚህ በስልክ ለድልፈን በቴክስት ምናምን ነገር ብለናት አትሰማም። ከአጠገቧ ትልቅ ሰው ቁጭ ብሎ ቢያወራት ራሱ የምሰማበት ደረጃ ላይ አይደለችም። አንድ ሰው ደግሞ ምክርን ለመስማት እንኳን ከራሱ ጋር መሆን ይጠበቅበታል። ከራሱ ጋር ሲሆን ነው ያንን የምትነግሩትን ነገር የምትመክሩትን ነገር አገናዝበው ወደ ልቦ የሚያስገባው። ገባችሁ። ሄሉ አሁን በዚህ ብንመክራት በዚህ ነው የምታፈሰው። ስለዚህ ከቀልቧ ስላልሆነች ወደ ፀበል ነው መሄድ ማድረግ የሚገባት ሰዓት ላይ ማለት ነው። እና እኔ በትናንቱ ቪዲዮ እጅግ በጣም ደግሞ ያሳዘነኝ ከሁላቸውም እንትና ነበረ። እውነት ልዑል እንደዛ እየተሰደበ ውጣ፣ ከህይወታቸው አንተነህ ልዩ ህይወታቸውን እያመሰቃቀለች፣ ግን ሰው ሁሉ የሚለው እሱን ነው ውጣ አንተ ነህ አንተ ነህ አንተ ነህ አንተ ነህ ነው የምትሉት። እና ግን ሆነም ቀረም እንደዛ ተናዶባት ተበሳጭቶባት በዛ ደረጃ ለምን ትወርጃለሽ እያለ እያዘነባት ግን ጥሏት ያልሄደ ሰው ቢኖር እሱ ነው። ጥሏት አልሄደም፣ አብሯት ካጠገቧ ነበር፣ እያጽናናት ነበር። እና እኔ በጣም ያሳዘነኝ ትናንትና ልዑል ማለት ነው፣ ምን ያክል ነው ለሄሉ ያለው ቦታ ብዬ ሳስብ በጣም ነው የጋረመኝና ልዩና ሄሉም እርስ በርስ እየተበቃቀሉ ነው ማለት ነው። ሄሉሻ እንግዲህ በባለፈው እንደዛተችው ነገር ያቸዋለው ይኸው አሳይታታለች ማለት ነው። ልዩማ ይገባሻል፣ ዝም ብለሽ አታሽቃብሽ። ደግሞ አያሳዝንሽም አያሳዝንሽም ትያለሽ እሷስ አታሳዝንሽም እንዴ ሁሉን ነገሯን እኮ ነው ያጣች። ገባሽ ልዩ ሲጀመር መታ ከዚህ ጋር መንጣጣት ነው በቃ፣ እኔ ነኝ ሁሉን ነገር እኔ ነኝ ተሰባሪ፣ እኔ ነኝ ተጎጂ ነው የምትለው። እና ለምንድ ነው ራስ ወዳድ የምትሆነው? ግን ልዩ በጣም እኔ ራስ ወዳድነቷ ነው ጉልቶ የሚታየኝ ከዝች ላይ ማለት ነው። ቢያንስ ሄሉ በውሸት ይሄን ያክል ነገር ማድረግ ባይጠበቅባትም ግን ደግሞ ይሄን ሁሉ ነገር ለምን በዚህ ደረጃ እንደተራመደች ትንሽ እንኳን ልትረዳት አልቻለችም። እና አባ ምናምን እያለች ባሏን ስታቋለማመጥ ነበረ ማለት ነው። ብቻ በጣም ያሳዝናል። ለማንኛውም ያብ ስራ አይዞ፣ ልጅ ጸጋ ነው። ፈጣሪ ደግሞ ጸጋ ያድላል ብዬ አስባለሁ። ያው የአንተ ሚስት ማን እንደሆነች ባናውቅም አሁን ልዩ ናት፣ ሄሉ ናት የሚለው በጣም አሳሳቢ ደረጃ ላይ ነው ያለው። ቤተሰብ ከማንኛውን የሚሆነው አሁን ይሄ ልጅ እውነት ወደ ሄሉ ይመለሳል ወይስ ደግሞ ከልዩ ጋር ይጸናል? አይ አሁንማ በጣም ነው የጠላት እንጂ ሲጀመር በዚህ ምክንያት ራሱ አብሶ በጣም ነው የሚጠላት ማለት ነው። አሁን ይጠላታል ሄሉን እመኑኝ ማለት ነው። እንዴ ከመጀመሪያውም እንኳን ክብር አይሰጣትም እንኳን ይሄን ያክል ውሸት ዋሽታው ማለት ነው። እና አላቅም መጨረሻ ባለ አቅም ግን የተፈጠሩት ነገሮች ልክ አይደሉም። ብዙ ደግሞ ከሄሉ ላይ አትፍረዱባት። እኔ ይህን እየተናገርኩ ያለሁት ከአጣችው አንጻር ነው። ቤተሰብ እንደሰጠችው አልተመለሰላትም። ሶ ይሄን ማድረጉ አልገረመኝም። ግን ደግሞ ሄሉ ሻ ስነግርሽ ስህተት ነው ስህተት ነው። በፍጹም ሰውን በውሸት መለማመጥ ማያስፈልግም፣ መለመንም ማያስፈልግም። የወደደሸው ከአንቺ ጋር ያለ ምንም ምክንያት ነው የሚቀመጠው። እመኝኝ።